ሰበር ዜና ደቡብ አፍሪካ ከሀገራቸው ማጽዳት ነው በማለት ፍልስጤማውያንን እንደማትቀበል አስታወቀች። ሰላም ጤና ይስጥልኝ፣ ቻናሌ ቤተሰቦች። ቀደም ሲል ያስደመጥኳችሁን ሰበር መረጃ ዝርዝሩ የማስደምጣቸው ሆናች፣ ከመጨረሻ አብራችሁን ቆዩ። ከጋዛ የመጡ ናቸው የተባሉ በርካታ ፍልስጤማውያን ወደ ግዛቷ መግባታቸውን ተከትሎ አገራቸውን ለቀው እንዲወጡ የሚያደርጉ ፍልስጤማውያንን ከዚህ በኋላ እንደማትቀበል አስታወቀች። ፍልስጤማውያኑ በብዛት ከሀገራቸው እንዲወጡ የሚደረግ የማጽዳት አጀንዳ ሊሆን ይችላል በማለት ከጋዛም ሆነ ከሌሎች ግዛት የሚመጡ ፍልስጤማውያን አስጠንቅቃለች። ደቡብ አፍሪካ እዚህ ውሳኔ ላይ የደረሰችው ባለፈው ሳምንት ከጋዛ ወደ አገሪቱ 153 ፍልስጤማውያን ተሳፋሪዎችን የያዘ አውሮፕላን አወዛጋቢ በሆነ መንገድ ወደ ግዛቷ ከገቡ በኋላ ነው። ከመቶ አምሳ በላይ የሚሆኑት በአንድ አውሮፕላን የተሳፈሩ ፍልስጤማውያን ደቡብ አፍሪካ መድረሳቸው ብዙ ገጽታዎች ግልጽ ያልሆነና አከራካሪ ሆነው እንደተገኙ ባለስልጣናት አስታውቀዋል። በዚህም ምክንያት ደቡብ አፍሪካ ከዚህ በኋላ ፍልስጤማውያንን የሚያጓጉዙ ተጨማሪ የቻርተር በረራዎችን መቀበል እንደማትፈልግ ገልጻለች። በረራው ፍልስጤማውያንን ከጋዛ እና ከዌስት ባንክ የማጽዳት ግልጽ አጀንዳ አካል ነበር ሲሉ የውጭ ጉዳይ ሚኒስትር ሮናልድ ላሞላ ሰኞ ዕለት ተናግረዋል። ሆኖም ደቡብ አፍሪካ ቀደም ሲል 153ቱን ፍልስጤማውያን ለመቀበል ተስማምታ እንደነበር ተናግሯል። በደቡብ አፍሪካ የሚገኘው የፊልስጤም ኤምባሲ ቡድኑ ከእስራኤል ራሞን አየር ማረፊያ ተነስቶ ወደ አገሪቱ ምንም አይነት መልእክት ቀድሞ ሳይላክና ያለምንም ቅንጅት በኬንያ ዋና ከተማ ናይሮቢ በኩል እንደበረረ ተናግሯል። ያልተመዘገበና አሳሳሽ ድርጅት የጋዛ ዜጎችን ችግር እንደተጠቀመበት፣ ቤተሰቦችን እንዳታለለ፣ ገንዘብ እንደሰበሰበና መደበኛ ባልሆነና ኃላፊነት በጎደለ መንገድ ጉዟቸው እንዳመቻቸ ተናግሯል። የፍልስጤም የውጭ ጉዳይ ሚኒስቴር በኤምባሲው በኩል ከዚህ ውድቀት የተነሳ ይህን ሁኔታ ለመፍታት ከደቡብ አፍሪካ ጋር እየሰራ መሆኑን ተናግሯል። ለዚህ ውዝግብ መንስኤ የሆነው በረራ በደቡብ አፍሪካ ኦአር ታምቦ ዓለም አቀፍ አየር ማረፊያ የደረሰው ሐሙስ እለት ነበር። ተሳፋሪዎቹ መጀመሪያ ወደ ደቡብ አፍሪካ እንዳይገቡ በመከልከላቸው ከአስር ሰዓታት በላይ ከአውሮፕላኑ መውረድ ሳይችሉ ቀርቷል። በእስራኤል እና በሀማስ መካከል በጋዛ በተደረገው ጦርነት የፍልስጤምን ዓላማ በጽኑ የደገፉት የደቡብ አፍሪካ ባለስልጣናት ይህ የሆነው ተሳፋሪዎቹ በፓስፖርታቸው ውስጥ የመነሻ ማህተማቸው ስላልነበራቸው ነው። ፍልስጤማውያን ያለ ቪዛ ወደ ደቡብ አፍሪካ እንዲጓዙና ለዘጠና ቀናት እንዲቆዩ ይፈቀድላቸዋል። በመጨረሻም ተሳፋሪዎቹ በደቡብ አፍሪካ የሚንቀሳቀስ የበጎ አድራጎት ድርጅት ታልቃ ከገባ በኋላ ከአውሮፕላኑ እንዲወርዱ ተፈቅዶላቸዋል። የደቡብ አፍሪካ ፕሬዚዳንት ሲሪል ራማፎሳ ይህ የሆነው ከርኅራኄና ሀዘኔታ የተነሳ ነው ብለዋል። ከተሳፋሪዎች ውስጥ 23 ተሳፋሪዎች ወደ ሌላ ቦታ ስለነበሩ የተቀሩት ፍልስጤማውያን ወደ አገሪቱ እንዲገቡ ተፈቅዶላቸዋል ሲሉ የደቡብ አፍሪካ ባለሥልጣናት ተናግረዋል። ቅዳሜና እሁድ የሚካሄደው የቡድን ሀያ መሪዎች ጉባኤን ለማስተናገድ የደቡብ አፍሪካን ዝግጁነት በተመለከተ ለመገናኛ ብዙኃን በሰጡት መግለጫ የውጭ ጉዳይ ሚኒስትሩ ላምሆላ የሐሙስ እለቱ በረራ ፍልስጤማውያንን ከፍልስጤም ወደ ብዙ የዓለም ክፍሎች የማስወገድ ሰፊ አጀንዳ አካል እንደሆነ ተናግረዋል። ይህ በግልጽ የተቀናበረ ተግባር ነው፣ ምክንያቱም ወደ ደቡብ አፍሪካ ብቻ አይደለም የተላኩት፣ እንደዚህ አይነት በረራዎች የተላኩባቸው ሌሎች ሀገራትም አሉ ሲሉ ምንም አይነት ዝርዝር መረጃ ሳይሰጡ ተናግረዋል። ጉዳዩ የተጣራ መሆኑንም አክለዋል። ጊፍት ኦፍ ዘ ጊፍትስ የተሰኘ የደቡብ አፍሪካ በጎ አድራጎት ድርጅት እንደገለጸው ከሁለት ሳምንታት በፊት 176 ፊልስጤማውያን የያዘ ሌላ አውሮፕላን በጆሃንስበርግ ያረፈ ሲሆን አንዳንድ ተሳፋሪዎች ለሌሎች ሀገራት ሄደዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፊልስጤማውያን ከጋዛ በፈቃደኝነት ወደ ሌሎች አካባቢዎች ስለማስፈር በተደጋጋሚ ተናግረዋል። ይህ እርምጃ በፊልስጤማውያን በሰብአዊ መብት ቡድኖችና በብዙ የዓለም አቀፍ ማህበረሰብ የተተቸ ነው። ከበረረው አንድ ቀን በኋላ የደቡብ አፍሪካ ፕሬዚዳንት ፍልስጤማውያን በናይሮቢ በኩል ባለፈ አውሮፕላን ውስጥ በሆነ መንገድ ተጭነው ወደ ደቡብ አፍሪካ በረሩ ማለታቸውን ኒውስ 24 ዘግቧል። የጋዛን መተላለፊያዎችን የሚቆጣጠረው የእስራኤል ጦር አካል ኮጋት ባወጣው መግለጫ ነዋሪዎቹ ጋዛ ሰርጥን ለቀው የወጡት ኮጋት የሚቀበላቸው ሶስተኛ ሀገር ፈቃድ ካገኘ በኋላ ነው ብሏል። ነገር ግን በወቅቱ ተቀባይ የተባለው ሀገር አልገለጸም። ከወጋት ሰኞ ሁለት ደቡብ አፍሪካን ፍልስጤማውያን ለመቀበል የተስማማች ሶስተኛ ሀገር መሆኗን ጠቅሰዋል። ደቡብ አፍሪካ እስራኤል በጋዛ ላይ የምታደርገውን ወታደራዊ እንቅስቃሴ በከፍተኛ ሁኔታ ትቃወማለች። አገሪቱ ፍልስጤማውያን ለነጻ ሀገርነት የሚያደርጉትን ትግል የምትደግፈው ከ10 ዓመታት በፊት ጀምራ ሲሆን በተለይም በ 1990 ዎቹ መጀመሪያ ላይ የጸረ አፓርታይድ ተምሳሌት የሆኑት ኔልሰን ማንዴላ ለፍልስጤማውያን አላማ ድጋፍ ለመስጠት የገቡት ቃል ይታወሳል። ግጭቱ ከተጀመረበት ጊዜ አንስቶ በደቡብ አፍሪካ ዙሪያ ትላልቅ ለፍልስጤም ድጋፍ ሰልፎች ተካሂደዋል። በአገሪቱ ውስጥ ከሰሃራ በታች ባሉ የአፍሪካ ሀገራት ውስጥ ትልቁን የአይሁድ ማኅበረሰብ የሚያስተናግድ አነስተኛ የእስራኤል ደጋፊ ሰልፎችም ተካሂደዋል። በ2023 የደቡብ አፍሪካ መንግሥት እስራኤልን በጋዛ የዘር ማጥፋት ወንጀል ፈጽማለች በማለት ለዓለም አቀፉ የፍትህ ፍርድ ቤት ክስ አቅርቧል። እስራኤል የደቡብ አፍሪካን ጥያቄ መሠረተ ቢስ በማለት አጥብቃ ውድቅ አድርገዋለች።